በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወዳጆቼ የሊቀ መላእክት ቅዱስ ሚካኤልን ስም ሁላችንም እንጠራለን፣ በችግራችን ጊዜ እንዲደርስልን እንማጸነዋለን። ነገር ግን ስሙ ብቻውን ምን ያህል ታላቅ ኃይል እንዳለው፣ ከስሙ በስተጀርባም የተደበቀውን ሰማያዊ ክብርና ከፈጣሪ የተሰጠውን አስደናቂ ሥልጣን በትክክል ታውቃላችሁ? በዚህ ቪዲዮ ማንም ያልነገራችሁን የርኅራዊና የተራዳኢነቱን ድብቅ ሚስጥሮች አብረን እንመረምራለን። እንኳን ወደ ኦርቶዶክስቲው በሰላም መጣችሁ። በዚህ ቻናል የኦርቶዶክሳዊ መረጃዎችን ስብከቶችንና ዝማሪዎችን በጥራትና በማስረጃ እያቀረብን እንገኛለን። ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያለን ቤተሰብ ለመሆን ሰብስክራይብ የሚለውን ቁልፍ አሁኑን እንድትጫኑ በእግዚአብሔር ስም እንጠይቃለን። ወደ ዛሬው ትምህርታችን ስንመለስ ሚካኤል የሚለው ስም ራሱ እኮ አንድ ትልቅ ስብከት ነው። መኑ ከመ አምላክ እንደ እግዚአብሔር ያለ ማን ነው ማለት ነው። ይህ ስም የተሰጠው እንዲሁ አይደለም። በሰማያት የትንቢት ጦርነት በተነሳ ጊዜ ሳጥናኤል እኔ ከፈጣሪ እበልጣለሁ ብለው ባወጀ ጊዜ ቅዱስ ሚካኤል እንደ እግዚአብሔር ያለ ማን ነው በማለት የእግዚአብሔርን ልዕልናና አንድነት የመሰከረበት የድል ስም ነው። ይህ ስም ኃይል ያለው ለዚህ ነው። የትዕቢትን መንፈስ የሚያዋርድ፣ የክፋትን ኃይል የሚያንበረክክ፣ የእግዚአብሔርን ገናናነት የሚያውጅ ነው። ስለዚህ ወዳጆቼ ስሙን ስንጠራ እንደ እግዚአብሔር ያለ ማን ነው እያልን እየመሰከረን እንደሆነ ልናስተውል ይገባል። ዲያብሎስ ይህንን ስም ሲሰማ የሚንቀጠቀጠው የተሸነፈበትን ቀን ስለሚያስታውሰው ነው። በሕይወታችሁ ትዕቢት፣ ፍርሃት ወይም ፈተና ሲገጥማችሁ ቅዱስ ሚካኤል ብላችሁ ብቻ ጥሩ፤ በስሙ ውስጥ ያለውን የድል ኃይል ታዩታላችሁ። ዮሐንስ በራእዩ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉ በማለት እንደመሰከረው ይህ የድል አድራጊነት ኃይል ዛሬም ከሱ ጋር አለ። የቅዱስ ሚካኤል ታላቅነት በሰማይ ብቻ የተወሰነ አይደለም። በብሉይ ኪዳን የእስራኤል ሕዝብ ጠባቂና መሪ ሆኑ በተደጋጋሚ ተገልጧል። መጋቤ ብሉይ ከሚሰጡት ስሞች አንዱ ለዚህ ነው። ለምሳሌ በትንቢተ ዳንኤል ላይ ሦስት ጊዜ ስሙ ተጠቅሶ እናገኘዋለን። ዳንኤል በፋርስ ንጉሥ ፊት በነበረ ጊዜ መልአኩ ገብርኤል ሲናገር የፋርስ መንግሥት አለቃ ግን ሀያ አንድ ቀን ተቃወመኝ፣ እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ይላል። እስቲ ይህንን ቃል በጥልቀት እናስበው። መላእክት እንኳን በመንፈሳዊ ጦርነት ውስጥ ሲሆኑ ሊረዳኝ መጣ ብለው የሚጠሩት ታላቅ አለቃ ነው ቅዱስ ሚካኤል። ይህ ብቻ አይደለም፣ አለቃችሁ ሚካኤልና ስለ ሕዝቡ ልጆች የሚቆመው ታላቁ አለቃ ሚካኤል በማለት ይጠራዋል። ይህ ምን ያሳየናል? ቅዱስ ሚካኤል ለአንድ ሕዝብ ሙሉ በአደራ የተሰጠ የሚቆምና የሚታገል ታላቅ መልአክ መሆኑን ነው። ዛሬም ቤተ ክርስቲያን አዲስ ሴቷ እስራኤል ናት። ስለዚህ ለእኛም የሚቆምልን ታላቅ አለቃ እርሱ ነው። ወደ ኢያሱ መጽሐፍ ስንሄድ ደግሞ ይበልጥ አስደናቂ ነገር እናገኛለን። ኢያሱ የኢያሪኮን ከተማ ሊዋጋ ሲዘጋጅ የተመዘዘ ሰይፍ በእጁ የያዘ ሰው ተገለጠለት። ኢያሱ ከእኛ ወገን ወይስ ከጠላቶቻችን ወገን ነህ? ብሎ ሲጠይቀው መልሱ ምን ነበር? እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ። ይህን የሰማው ኢያሱ ታላቁ የእስራኤል መሪ ወዲያውኑ በግንባሩ ተደፍቶ ሰገደለት። ጌታዬ ለባሪያው ምን ይላል ሲል በትሕትና ጠየቀ። ታላቁ መሪ ኢያሱ ጌታዬ ብሎ ከሰገደለት እኛ ኃጢአተኞች ሚካኤል ብለነውና የአክብሮት ስግደት ብንሰግድለት ምን ይደንቃል? ይህ ከፈጣሪ በታች ለፍጡራን የሚገባውን ክብር መስጠት ነው። መልአኩም ይህንን ስግደት ተቀብሎ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። ይህ የቅዱስ ሚካኤልን ቅድስና፣ ክብርና በፈጣሪ ፊት ያለውን ባለሟልነት ያሳያል። ወዳጆቼ እስካሁን እየተከታተላችሁን ያላችሁት የሊቀ መላእክቱን ቅዱስ ሚካኤልን የክብሩን ጥቂት ገጽታዎች ነው። ከዚህ በኋላ ግን ወደ ሚስጢራዊና ብዙዎቻችን ወደ አላስተዋልነው የተራዳዊነቱን ታሪክ ውስጥ እንገባለን። የባህራንን ሕይወት ከሞት እንዴት እንዳተረፈው የአፎሚያን ንጽሕና እንዴት እንደጠበቀላትና ለእኛስ በሕይወታችን ውስጥ እንዴት እንደሚሠራ እናያለን። እነዚህን የመሰሉ ልብ የሚነኩና እምነትን የሚያጸኑ ትምህርቶችን እንዳያመልጣችሁ እስካሁን ሰብስክራይብ ያላደረጋችሁ ከ80 ፐርሰንት በላይ እንደምትሆኑ የዩቲዩብ መረጃ ያሳየናል። እኛ እነዚህን ዝግጅቶች ለማድረስ ብዙ እንለፋለን። እናንተ ደግሞ ሰብስክራይብና የደወል ምልክቷን በመጫን የአገልግሎቱ ደጋፊ ይሆኑ። ለእናንተ ምንም ወጪ የለውም፣ ለእኛ ግን ትልቅ ብርታት ነው። አሁኑኑ ኑ ሰብስክራይብ በማድረግ ይቀላቀሉን። የመላእክት አለቃ ቅዱስ ሚካኤል ታምራቱ ስፍር ቁጥር የለውም። ከእነዚህም መካከል በደርሳነ ሚካኤል ላይ የተጻፈው የባህራን ታሪክ አንዱና ዋነኛው ነው። ታሪኩ እንደዚህ ነው። እግዚአብሔርን የሚፈራ አንድ ደግ ሰው ነበር። ይህ ሰው በየወሩ የቅዱስ ሚካኤልን መታሰቢያ በዓል ያከብር ነበር። ከጎኑ ደግሞ አንድ ክፉና ምቀኛ ባለጠጋ ይኖር ነበር። ደጉ ሰው ሲሞት ሚስቱ ወንድ ልጅ ወለደች። ቅዱስ ሚካኤልም ለክፉ ባለጸጋ ተገልጦለት የአንተን ሀብትና ንብረት ይህ ሕፃን እንዲወርስ እግዚአብሔር አዟል አለው። ባለጠጋው በምቀኝነት ተነሳስቶ ሕፃኑን ሊገድለው ፈለገ። እናቱን በገንዘብ አታሉ ልጁን ወሰደውና ሳጥኑ ውስጥ አስገብቶ ባሕር ውስጥ ጣለው። ነገር ግን የእግዚአብሔር ጥበቃ ከልጁ ጋር ነበር። ሳጥኑ በቅዱስ ሚካኤል ተራዳኢነት እየተንሳፈፈ ሄዶ አንድ በግ ጠባቂ እጅ ገባ። በግ ጠባቂውም አሳድጎ ባህራን አለው። ከሀያ ዓመታት በኋላ ያ ክፉ ባለጠጋ በጉዞ ላይ ሳለ በበግ ጠባቂው ቤት አደረና ባህራንን አየው። ታሪኩን ሲሰማ እርሱ ባህር ላይ የጣለው ልጅ መሆኑን አወቀ። አሁንም የሰይጣን ሐሳብ አላረፈለትም። ለባሕራን አባት ለጉዳይ ወደ ቤት የላከው ልጅህን ስጠኝ ብሎ በውሸት ጠየቀው። ከዚያም ለቤቱ ጠባቂ ይህን ደብዳቤ ይዞ የሚመጣውን ልጅ ወዲያውኑ ገድለህ ቅበረው የሚል የሞት ደብዳቤ ጽፎ ሰጠው። ባሕራን የሞቱን ደብዳቤ ይዞ ጉዞ ጀመረ። በመንገድ ላይ ሳለ እነሆ ሊቀ መላእክት ቅዱስ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ ተገለጠለት። ይህ ደብዳቤ ምንድን ነው ብሎ ጠየቀው። ባህራንም ሰጠው። መልአኩ ያቺን የሞት መልእክት ደመሰሳት። በእርሷም ፈንታ ምን ብሎ ጻፈ? ይህችን ደብዳቤ ይዞ የመጣውን ባህራን ልጄን እንዲያገባ ንብረቴን ሁሉ እንዲወርስ አዝዣለሁ ብሎ ለወጠው። ባህራን ቤቱ ሲደርስ የሞት ድግስ ሳይሆን የሰርግ ድግስ ተዘጋጀለት። ባለጠጋው ሲመለስ የሆነውን ሁሉ አይቶ በድንጋጤ ወድቆ ሞተ። ባህራንም የቅዱስ ሚካኤልን ተራዳኢነት ተረድቶ ሕይወቱን ሙሉ ሲያመሰግነው ኖረ። ይህ ታሪክ ምን ያስተምረናል? ጠላት የሞት ደብዳቤ ሊጽፍብን ይችላል። ምቀኞች የውድቀታችንን ጉድጓድ ሊቆፍሩ ይችላሉ። ነገር ግን እኛ በቅዱስ ሚካኤል አማላጅነት ስንታምን እርሱ የሞታችንን ደብዳቤ ወደ ሕይወት፣ የሐዘናችንን ደብዳቤ ወደ ደስታ ይለውጥልናል። ስለዚህ ወዳጆቼ ሊቀ መላእክት ቅዱስ ሚካኤልን ስናስብ ሰይጣንን ድል የነሳ ኃያል ተዋጊ ብቻ ሳይሆን በችግራችን ጊዜ ደራሽ፣ የሞት ደብዳቤያችንን የሚለውጥ በጌታ ፊት ስለ እኛ የሚማልድ ርኅሩኅ አባት እንደሆነ ልናስብ ይገባል። በመጽሐፍ ቅዱስ እንደተጻፈው ጌታችን በዳግመ ምጽአቱ ይመጣል። ያ ድምፅ የቅዱስ ሚካኤል ነው። በምድርም በሰማይም ያለው ክብሩ ታላቅ ነው። እኛም እንደ ኢያሱ ክብር ልንሰጠው፣ እንደ ባሕራን በተስፋ ልንጠራው፣ እንደ አፎምያ በንጽሕና ልንታመንበት ይገባል። የዚህ ታላቅ መልአክ ጸሎቱና በረከቱ፣ ተራዳይነቱና አማላጅነቱ ሀገራችንን ኢትዮጵያን፣ ቅድስት ቤተ ክርስቲያናችንንና ሁላችንም በያለንበት ይጠብቀን። ይህንን ቪዲዮ እንዴት አገኛችሁት? ከቅዱስ ሚካኤል ታሪክና ተአምራት እናንተን በጣም የነካችሁ የትኛው ነው? እባካችሁ ከታች በኮሜንት መስጫው ላይ ጻፉልን። የእናንተ ምስክርነት ለሌሎች የእምነት መነቃቃት ይሆናል። በቀጣይስ በማን ርዕስ ላይ ጉዳይ ትምህርት እንዲዘጋጅላችሁ ትፈልጋላችሁ? ሐሳባችሁን ንገሩን። ይህንን ቪዲዮ ከወደዳችሁት ላይክ በማድረግ ለወዳጅ ዘመዶቻችሁ ሼር በማድረግ ይህንን ታላቅ ትምህርት ለሁሉም እንዲደርስ አድርጉ የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱስ ሚካኤል ተራዳኢነት ከሁላችን ጋር ይሁን እስከምንገናኝ ድረስ ሰላመ እግዚአብሔር ከእናንተ ጋር ይሁን አሜን